የሴቶች የመራባት በሽታዎች ተብራርተዋል። ወቅታዊ ህክምና በኢትዮጵያ አለ። ሰላም ውድ ተመልካቾቻችን! ዛሬ ሴቶች ላይ የመራባት ችግርን ስለሚያስከትሉ በሽታዎችና እንዴት መፍትሄ ማግኘት እንደሚችሉ እንነጋገራለን። ይህ ቪዲዮ በተለይ ለእናቶች፣ ጥንዶች እንዲሁም ለጤና ባለሙያዎች ጠቃሚ መረጃዎችን ይዘዋል። የሴቶች የመራባት ዑደት በየወሩ የሚከሰት ተፈጥሯዊ ሂደት ነው። እንቁላል ከእንቁላል ማምረቻ ከረጢት ኦቫሪ ተለቅቆ ወደ ማህጸን ቱቦ ፋሎፒያን ቱዩብ የሚሄድበት ጊዜ እንቁላል አወጣጥ ይባላል። ይህ ጊዜ እርግዝና ለመፈጠር ወሳኝ ነው። የመራባት ዑደት መደበኛነት ለጤናማ እርግዝና ትልቅ ሚና ያለው። መደበኛ ያልሆነ ዑደት ካለ፣ እንቁላል አወጣጥ ላይ ችግር ሊኖር ይችላል። ብዙ ምክንያቶች በሴቶች ላይ የመራባት ችግር ሊያስከትሉ ይችላሉ። እነዚህም የሚከተሉትን ያካትታሉ የሆርሞን መዛባት፣ ሆርሞናል ኢምባላንሰስ፣ መደበኛ ያልሆነ የመራቢያ ሆርሞኖች መጠን እንቁላልን እና የመራባትን ሁኔታ ያበላሻል። የተዘጉ የማህፀን ቱቦዎች፣ ብሎክድ ፋሎፒያን ቱብስ፣ የአካላዊ እንቅፋት እንቁላሎች እና ስፐርም እንዳይገናኙ ይከለክላሉ። የእንቁላል እጦት፣ ላክ ኦፍ ኤግስ፣ የእንቁላል ክምችት መቀነስ ማለት ለማዳበሪያ የሚሆኑ እንቁላሎች ያነሱ ወይም ምንም አይደሉም ማለት ነው። ኢንዶሜሪዮሲስ ኤንዶሜትሪያዮስ ከማህፀን ውጭ የሚበቅሉ የማህፀን መሰል ቲሺዎች ህመም እና መሃንነት ሊያስከትሉ ይችላሉ። ፒሲኦኤስ ፓዋይከስቴ ካቪያሪ ሳንድፎርም የወር አበባ መዛባት፣ በኦየርስ ላይ የቋጠሩና ብዙ ጊዜ የመራባት ችግሮችን የሚያስከትል የሆርሞን መዛባት። የማህፀን ሁኔታዎች የቴራይን ካንዴሽንስ በማህፀን ውስጥ ያሉ ያልተለመዱ ነገሮች፣ እንደ ፋይብሮይድ ወይም ፖሊፕ ያሉ፣ በመትከል እና በእርግዝና ላይ ጣልቃ ሊገቡ ይችላሉ። የእድሜ መጨመርም የመራባት አቅምን ይቀንሳል። በተለይም ከሰላሳ አምስት ዓመት በኋላ የእንቁላል ጥራትና ብዛት እየቀነሰ ይሄዳል። በ40 ዓመት ዕድሜ ላይ የመራባት ዕድል ይቀንሳል። ነገር ግን እርግዝና የማይቻል ነው ማለት አይደለም። በዚህ ዕድሜ ላይ ላሉ ሴቶች የጤና ባለሙያዎችን ማማከር እና አስፈላጊውን የህክምና ክትትል ማድረግ ያስፈልጋል። የአኗኗር ዘይቤ ለውጦች፣ እንደ ጤናማ አመጋገብ እና የአካል ብቃት እንቅስቃሴ ማድረግ የመራባት አቅምን ለማሻሻል ይረዳሉ። የመራባት ችግርን ለመመርመር የተለያዩ ምርመራዎች አሉ። ከእነዚህም መካከል የደም ምርመራ፣ የአልትራሳውንድ ምርመራ እንዲሁም የማህጸን ቱቦ ምርመራ ይገኙበታል። እነዚህ ምርመራዎች የመራባት ችግርን መንስኤ ለማወቅ እና ተገቢውን ህክምና ለመስጠት ይረዳሉ። የመራባት አቅምን ለማሻሻል የሚረዱ ብዙ መንገዶች አሉ። ጤናማ አመጋገብ መመገብ፣ የአካል ብቃት እንቅስቃሴ ማድረግ፣ ጭንቀትን መቀነስ፣ እንዲሁም ማጨስንና አልኮልን ማስወገድ ጠቃሚ ናቸው። በተጨማሪም የመራባት ችግር ላለባቸው ሴቶች የተለያዩ የህክምና አማራጮች አሉ። ከእነዚህም መካከል መድኃኒቶች፣ ሰው ሰራሽ ማዳቀል ኤአይ እንዲሁም የሙከራ ቱቦ ማዳቀል ኤሊፍ ይገኝበታል። የሴት መካንነት ምርመራ የተለያዩ የሥነ ተዋልዶ ጤና ጉዳዮችን ለመገምገም የህክምና ታሪክን፣ የአካል ምርመራዎችን፣ የደም ምርመራዎችን እና የምስል ሂደቶችን ያካትታል። አጠቃላይ አቀራረብ የመሃንነት መንስኤዎችን ለመለየት ጥቅም ላይ ይውላል። እነዚህም የእንቁላል ክሎች በማህፀን ውስጥ ወይም በማህፀን ቱቦዎች ውስጥ ያሉ አቅራቾች ወይም ሌሎች የሆርሞን ወይም የጄኔቲክ ምክንያቶችን ያጠቃልላል። ዘመናዊው ዓለም ለሴት ልጅ መውለድ አዳዲስና የላቀ ህክምናዎችን ፈጥሯል። ይህም መድኃኒቶችን፣ ቀዶ ጥገናዎችን እና የተደገፉ የመራቢያ ቴክኖሎጂዎችን እንደ ኢንቪትሮ ማዳበሪያ ኤሊፍ እና ማህፀን ውስጥ ማዳቀል ሄረይ በአዲስ አበባ ኢትዮጵያ ውስጥ የመራባት ችግርን ለመፍታት የሚረዱ ብዙ ስፔሻሊስቶች እና ሆስፒታሎች አሉ። እነዚህ የጤና ባለሙያዎች እና ተቋማት ዘመናዊ የህክምና አገልግሎቶችን ይሰጣሉ። የመራባት ችግር ካለብዎ ወደ ስፔሻሊስት ሄደው መማከር እና ተገቢው ህክምና ማግኘት በጣም አስፈላጊ ነው። ውድ ተመልካቾቻችን፣ የመራባት ችግር ሊያጋጥሞት ይችላል። ነገር ግን ተስፋ አይቁረጡ። ትክክለኛውን መረጃ እና የህክምና እርዳታ በማግኘት የመራባት አቅሞን ማሻሻል እና የልጅ ህልሞን ማሳካት ይችላሉ። ለበለጠ መረጃ እና ምክክር በአዲስ አበባ የሚገኙ የወሊድ ስፔሻሊስቶችን እና ሆስፒታሎችን ያነጋግሩ። እንዲሁም መልእክቱን ለማዳረስ ይህንን ቪዲዮ ሰብስክራይብ ያድርጉ እና ለሌሎች ያካፍሉ። ጤናማና የተሳካ የመራባት ጉዞ እመኛለን።